በሳይኮሎጂ ውስጥ ሲደብሊውኤስ እና ሲኦዲ የሚባሉ በሽታዎች አሉ ወገኖቼ። ቀጥዬ የማሳያቸው አንድ ቪዲዮ አለ፣ ኢትዮጵያ ውስጥ ዘፋኞች ሲመለኩ ማለት ነው። ሲሪየስሊ ሲመለኩ አይደል? ራሱ ምንድን ነው የሚለውን እንመልከት እስቲ። ጽንሰ ሀሳቡ ይህን ነገር የጀመሩት ኢትዮጵያውያን አይደሉም። የጀመሩ ሰዎች ዋነኛ ጽንሰ ሀሳባቸው አሜሪካን አይደል ምናምን ብለው ሲጀምሩ የድምፁ ነገር እና ዘፈኑ የመጣብኝ ደግሞ ይቆየ ነው። በዘፈኑ ባቀው በቆመና ወደድኩት፣ እውነት ነው። እና ይገርማል ከዘፈኑ ዓለም ጀርባ ሌላ የዘፈኑን ዓለም የሚያርገበግብ አንድ እጅ አለ ማለት ነው። ማሳሰቢያ፣ በዚህ ቪዲዮ ላይ የምትመለከቷቸውን ግለሰቦችና እንዲሁም የድርጅት ስሞችን ለማንቋሸሽ የተሰራ ቪዲዮ ሳይሆን ትክክለኛው መንገድ ላይ ለመግባትና ለፈጣሪ የሚበጅ ሰው ለመሆን የተደረገ ሩጫ ነው። ኩባንያው ይህ ኩባንያ ግን ሰላምና ጤና ባላችሁበት ቦታ ይብዛላችሁ። እንዴት አላችሁ? የተወደዳችሁ ቤተሰቦቼ እኔ ናፍቃችሁኛል። ታዲያ በዛሬ መርሃ ግብራችን የምናነሳው አገራችን ላይ ያሉ ትላልቅ የሚዲያ ተቋማት፣ ሜይንስትሪም ሚዲያ የሚባሉት ማለት ነው፣ የምትመለከቷቸው ሞስት ኦፍ ደም የዘፈን ውድድር ያካሄዳሉ። ኢትዮጵያን አይደል ምናምን ላምሮት ምናምን በሚል አይነት ስም ማለት ነውና ስሙ ላይ ችግር የለብንም አይደል፣ የምትለ ላይ እንመጣለን። ኢትዮጵያ አይደል የምትለ ላይ የሆነ ነገር እናወራለን። ነገር ግን ለምንድነው የዘፈኑን ዓለም አዳክሞ ሰው ወደ መንፈሳዊነት እንዲጠጋ ራሱን ያገኘ ፈጣሪውን ደግሞ የበለጠ የሚያውቅ ወጣት እንዲነሳ ከማድረግ ይልቅ ጋዝ እያፈሰሱ የዘፈኑን ዓለም ቤንዚል እያፈሰሱ የበለጠ እንዲነድና ብዙ ወጣቶች ከመንፈሳዊነት ተደናቅፈው ለዘፈኑ አለም ተስተካክለው እንዲቆሙ ጥረት የሚያደርጉት ከዛስ ጀርባ የሚደረጉ ስውር የአጋንንት እጆች አሉ ወይ የሚለውን የተወሰነ ለማየት እንሞክራለን። እዚህ ቻናል አዲስ ከሆናችሁ ከ25ሺ በላይ የምንወድ ፈጣሪያችንን የምንወድ ምንም እንኳን እሱ ባለን መንገድ እየሄድን ሁሌ ባናስደስተውም፣ ነገር ግን ከመውዳዳችን የተነሳ ይሄ ውጥንቅጡ የወጣውን አለም ትተን ወደ ፈጣሪያችን ወደ ራሳችን ለመመለስ የምንሮጥ ወጣቶች ነን። ስለዚህ ሰብስክራይብ በማድረግ ይቀላቀሉን። ታዲያው ኖቼ ደሃ የሚባሉ እንደኛ ሀገር ያሉ አገራቶች ላይ ኢንፋክት ኢትዮጵያን ደሃ ብዬ መጥራት አልወድም። የድህነታችን እዚህ ጋር ስለሆነ ማለት ነው የብዙዎቻችን፣ መሬቷ አየሩ ምናምን ባርጎ ሰጥቶናል። ነገር ግን አምላክ በሰጠ ነገር ምን ታደርጋለህ የሚለውን የሚወስነው አንተ ጭንቅላት ውስጥ ምን አይነት እውቀት አለ ወይም ደግሞ እንዴት ነው ባህል፣ እንዴት ነው አስተዳደገ፣ እንዴት ነው እምነት የሚለው ነገር ይወስነዋል። የሰጠን ነገር ታተርፍበታለ ወይስ ታበላሽዋለ የሚለው የሰው ኃላፊነት ስለሆነ ስለዚህ ድሀ ኢትዮጵያ አይደለችም እንደሚባለው ሁልጊዜ ጊዜ ድሀ የሆኑት ኢትዮጵያውያን ናቸው። የገንዘብ አይደለም ላችሁ ወገኖች፣ በዋናነት ይውላችሁ ድህነት የሚወጣው ከጭንቅላት ውስጥ ነው። እኔ ብዙ ጊዜ ሰዎች እንደዚህ ሲሉ አላግጥ ነበር። ኪሽ ውስጥ ገንዘብ ሞልቶ ሲያበቃ ድህነት የአስተሳሰብ ነው የለያል ቶ ያስተሳሰብ ነ ኪሽ ውስጥ ገንዘብ ሞላለኝና እንዴት አድርጌ ጭንቅላቴ እንደምቀየረ አሳያለሁ ምናምን ብዬ መኒ ኦሪየንትድ ነበርኩኝ። ምናልባት በጣም በርካታ ወጣቶችም ልክ እንደዚህ ናቸው። ገንዘብ ላይ ትኩረት ማድረግ በዋናነት የህይወታቸው አላማ ነው። ገንዘብ ካለ በሰማይ መንገድ አለ እየተባልን ስላደግን ማለት ነው። ታዲያ ይህንን ሩጫችንን በጣም ከሚያዳክሙብን ወደፊት ስንሄድ በሰንሰለት እየሳቡ ወደኋላ የሚያስቀሩን ብዙ ነገሮች አሉ። ከነዛ ውስጥ በሜንስትሪም ሚዲያዎቻችን የምትመለከቷቸው ማለት ነው፣ በምትመለከቷቸው ሚዲያዎቻችን ላይ የሚደረጉ የዘፈን ውድድሮች ናቸው። እና በቃ ይሄ የማውጣት አላማ ነው ያለን፣ ነው የሚሏችሁ እነሱ ያው እንግዲህ። በሀገር ውስጥ የተደበቁ ድምጻቸው ሰረቅራቃ ጭሳማ ስሞኪ የሆነ ድምጽ ያላቸውን ሰዎች እያወጣን በቀኑ መጨረሻ ያው የሀገራችንን የዘፈኑን ኢንዱስትሪ አንድ እርምጃ ወደፊት አሳድጎ ከአለም ጋር ተፎካታል። መንፈሳዊ ይመስላል እንደዚህ ሲወራ ወገኖች፣ ይበቃል። ለኢትዮጵያ ትልቅ ዋጋ የከፈሉ ሰዎች ወይም ደግሞ ሊከፍሉ የተዘጋጁ ሰዎች ነው የሚመስሏችሁ? የትም ቦታ ያሉ ሰዎች በዋናነት እናንተ ላይ ተረማምደው ገንዘብ መስራት እንጂ ለእናንተ አስበ አይደለም። ይህንን ብዙ ነገር የሚነግሯችሁ ታዲያ እንደዚህ እኮ እናንተም እኮ እኛ ላይ የተረማምደ ገንዘብ ለመስራት ነው። ያው ዩቲዩብ ላይ የመጣው ምናምን ብዙ ገንዘብ አይሰራም። እዚህ ላይ ወገኖች አስር ሃያ ዶላር ነው፣ እሱም ብዙ አይደለም። ሁለ ሺ ብር ምናምን ከፈለጋችሁ ሰጣችኋለሁ እሱ ታዲያ ወገኖች ወደ ሀሳባችን ምናልባት ትንሽ ጠልቀን ከመግባታችን በፊት እስቲ አንድ ጥያቄ ልጠይቃችሁ ራሳችሁ መልሱት በልባችሁ ለሁለት ጌቶች መገዛት ይቻላለን ወይም ደግሞ ቀለል አድርገን ምሳሌ መስጠት ካስፈለገ መጸዳጃ ቤቶቻችን ውስጥ የምንጠቀማቸውን ውሃ መግጃ ወይ ደግሞ አንዳንድ እቃዎች አውጥተን እንግዳ ሲመጣ ጥሩ የሚጠጣ ነገር እናቀርብበታለን ለመጸዳጃ ቤትም ለሳሎን ቤትም የሚሆን እቃ አለንን አለንን መልሱ የለምንን ነው ወገኖቼ። የውላችሁ መጸዳጃ ቤት ከሆነ ውላችሁ ሳሎን ቤት አይደለም፣ ግብራችሁ ነው። ስለዚህ የሆነ የቆሸሸ ነገር እናንተ ውስጥ ከገባ ባይ ዲፎልት የሆነ የጠራ ነገር እናንተ ውስጥ እንዳይገባም ነው የወሰናችሁት ማለት ነው። ሜንስትሪም የሚባሉ የሀገራችን ሚዲያዎች ደግሞ ዘፈኑን ለማቆም ብዙ መንፈሳዊ ነገር ልምምድ ውስጥ የሚገቡ ራሳቸውን ለአምላካቸው ለመቀደስ የሚጣጣሩ ሰዎችን ትሽላለኮ ለምን ድምጽ ያለው በድምጹ እንዲዘፍንበት ድምጽ የሌለው ደግሞ የሚዘፍኑ ሰዎችን ቁጭ ብሎ እያየ እየተዝናና ጊዜውንም እንዲሁም ደግሞ ጆሮውንም ለመጸዳጃ ቤት የሚውልቃ ለማድረግ የሚጣጣሩበትን መጣጣር ሳይ አንዳንድ ጊዜ አዝናለሁ። እንዳልኳችሁ ፐርሰናሊ ወይም ደግሞ ድርጅቶቹን ግለሰቦቹን የመናገር አላማ የለኝም። ጎመን ይላል አበሻ በጤና ይላል ወገኔ። ነገር ግን ትክክለኛው መንገድ ላይ ለመግባት ግን አንዳንድ መንገዶችን ማቋረጥ አለብን ነው አደለ? ታዲያ ኢትዮጵያ አይደል ምናምን፣ ላምሮት እንደዚህ የሚባሉ የቴሌቪዥን ፕሮግራሞች ዘፋኞችን የማውጣት ግብና አላማ በያገሩ ላይ የተደበቁ ድምጻቸው ሰረቅራቃማ ስሞኪ ጨሳዊ የሆነ ድምጽ ያላቸው ሰዎች አውጥተን በቀኑ መጨረሻ አይዶል እናደርጋቸዋለን ነው። ኢትዮጵያን አይደል የሚለው በነገራችን ላይ አሜሪካን አይደል ከሚባለው ብሪቲሽ አይደል በያገሩ አለ። እና ያው እኛም ኮርጀ ነው ከዛ የመጣ ወገኖች። ጥሩ ጥሩ ነገር እኮ በነገራችን ላይ አፍሪካ ውስጥ አይኮረጅም፣ ካያችሁ ጥሩ ጥሩ ነገር አይኮረጅም። የሚኮረጀው አጋነንት ተታኮበት የሚመጣ ነገር ነው። በጣም በከፍተኛ ሩጫ የምናስገባው ህዝቡም ይወደዋል እንደዛ ሲሆን ለምን ያው እንግዲህ ብዙ ህዝብ አፍሪካ ውስጥ ያለ ሁሉም አይደለም፣ ነገር ግን በርካታ ወጣት ከሚጠቅመው ነገውን ከሚሰራለት ወደ ፈጣሪው ከሚያስጠጋው ነገር ይልቅ በጊዛዊነት የተዝናኖት መርፌ የሚወጋውን ነገር ይወዳል። ስለዚህ አላማው ላይ ትኩረት ከማድረግ ይልቅ በጊዛዊ መዝናኛዎች እየተዝናና እንግዲህ ዘፈን ለምንድን ነው የምትሰሙት? ብዬ ጠይቃችሁ ሁላችሁም የምትመልሱት መልስ ይኖራችኋል። ነገር ግን መልሳችሁ በቀኑ መጨረሻ ሲጨመቅ ወገኖቼ ምንም ጠብ የሚል ቁም ነገር አይወጣውም። አህያው ያዝናናኛል ይሁላችሁ ወገኖቼ። ሁልጊዜ እንደምላችሁ በዘፈኑ ዓለም ውስጥ የሚጠቀሙት ሰዎች የሚጠቀሙት በትምህርተ ጥቅስ ውስጥ ይሆንልኝ ጥቅሙም ጥያቄ ስላለብኝ ማለት ነው። እሱ ላይ የሚጠቀሙ ሰዎች መኒ ዋይዝ ማለት ነው። በገንዘብ አኳያ የሚጠቀሙ በዝና አኳያ የሚጠቀሙ ሰዎች፣ የሚዘፍኑ ሰዎች፣ ዘፈኑን ፕሮሞት የሚያደርጉ ትላልቅ ፕሮሞተሮች፣ ክለብ ኦነሮች ናቸው ወገኖች። የመቼስ እንግዲህ ሀገራችን ላይ ገንዘብ ከሚያትም የቢዝነስ በጣም የቢዝነስ ቁንጮ ላይ ያለ አንድ ነገር ቢሆን ክለብ ነው። በነገራችን ላይ ወጪ ያለው ስከፍቶት ምናምን። ነገር ግን ይውላችሁ ላንበሉት ዝም ብላችሁ ነው ገንዘብ የምታልቡት። ምክንያቱም ሰው ለቁም ነገር ሲሆን እንጂ ጠይቆ ገንዘብ የሚያወጣው ለመሞቻው ሲሆን ገንዘብ ለምንድን ነው ምናም ብሎ አይጠይቅም። አይታችኋላ ክለብ ላይ ሲበተን ገንዘብ እንደዚህ ሲበትኑ አላያችሁም? አንዳንድ ወገኖች፣ ወገኖች ናቸው ሰዎች፣ ወገኖች ንበላቸው ለጊዜው ገንዘብ። ነገር ግን መንፈሳዊ ነገር ላይ ወይም ደግሞ ህይወታቸውን ለሚጠቅም ነገር አንዳንድ ጊዜ እኮ አንዳንድ ሰዎች እዛ የሚበትኑትን ገንዘብ የሚራቡ ልጆች ቤት አስቀምጦ ነው። ይህ እንግዲህ አገራችን ላይ በጣም ይታወቃል አይደል አባት የሆነች ገንዘብ ተቀብሎ የጡረታውን ገንዘብ ተቀብሎ ሲያበቃ እቤት ልጆቹ አፋቸውን ከፍቶ ወዳቸው እንዲሞላ በአባት እጅ ሲጠብቁ የአባት እጅ ግን ቴክማይመኒ ነው የሚለው። ይህ እንዴት አወቀው ቴክ ማይ ተታውትሱ ነው ወገኖቼ። ስለዚህ ሁላችንም ከገደብ አይደለም የመጣ ነው አይደል? የሆነ ቦታ ነበርን። የሆነ ጊዜ ላይ ፈጣሪ ደርቶ እዚህ ላይ ያለ ነው እና ታዲያ የሆኑ ሰዎች ዘፍነው ፌመስ ሆነው ዘፍነው ገንዘብ አግኝተው ኑሯቸውን ሲቀይሩ ዘፈን የሚሰማው አብዛኛው ማህበረሰብ ግን ህይወቱ ተቀየረ ወይ? ስንቴን የተቀየረው ተቀየረ ህይወቱ እስቲ እንደዚህ ይበሉ እስቲ ምንድነው? አንተ ዜሮ ነው ወገኖቼ። ዜሮ ጊዜ ነው ህይወቱ የተቀየረው። አልተቀየረም ማለት እንደውም ወገኖቼ ዱባ ዱባ አይደለም አይደል ካሮት ቀይ ስር፣ ይሄ መሬት ስር የሚያድጉ ፍራፍሬዎች አትክልቶች፣ እንደዛ እኮ ነው ነው አብዛኞቻችን። አያችሁ ህይወታችን አድጓል፣ ነገር ግን ያደገው ወደታች ነው። ዘፈን በመስማት ወገኖቼ ጆሯችሁን አቆሽሻችሁ ለምንም ለመንፈስ አይወላችሁ። አንድ ነገር ልንገራችሁ ወገኖቼ፣ ምናልባት እንዳልኳችሁ ሁሌ የመከርኳችሁ ከመሰላችሁ ወንድማችሁ ነኝ፣ በቃ ዝም ብላችሁ ተቀበሉኝ። ጆሮአቹ በዘፈን ሲሞላ አምተውኑት አንድ ነገር አለ። የፈጣሪያችሁን ድምጽ የፈጣሪያችሁን ምሪት ለመስማት ለማወቅ በጣም ትቸገራላችሁ። እንግዲህ ኢትዮጵያውያን ሀይማኖተኛ ህዝቦች ነን፣ አንደለ ሃይማኖት አለን፣ አምላክ አለን፣ ፈጣሪ አለን፣ አምላክ አለ፣ ፈጣሪ አለ፣ there is a god ብለን ነው እምናም ነው። ሙስሊሞችም እንዲሁም ደግሞ ክርስቲያኖችም እንግዲህ በርካቶቻችን የዚህ የሁለቱ እምነት ተከታዮች ስለሆነን ማለት ነው። ኢትዮጵያ ተቀደምናችሁ እንዴት? ታዲያ ሃይማኖት ያለን ህዝቦች ከሆንን ሁልጊዜ የምናምነው አንድ ነገር አለ። ይሄ የምናምነው አምላክ በዕለት ተዕለት ህይወታችን በምንወስናቸው ውሳኔዎች ውስጥ በምንሄድባቸው በምንወጣቸው ወጣ ወረዶች ውስጥ ይመራናል፣ ያግዘናል፣ ያጽናናናል፣ ይደግፈናል ብለን ነው እምናምነው። ታዲያ ፈጣሪ አፍን የፈጠረ ያወራል ጆሮን የፈጠረ ደግሞ ይሰማል። እኛ ስንጸልይ ያው እንግዲህ ጸሎት ሲደረግ ዝም ብለን ለፈጣሪ የሆን ነገር ከመለፍለፍ ባለፈ ፈጣሪም እኮ ለእኛ እኮ ያወራናል በብዙ ነገር አደለ ወገኖቼ? ነገር ግን ያንን ድምፅ በጣም በርካታ ወጣቶች መስማት የተሳነን በዋነኝነት ጆሮችን በዘፈን ፒንሳ ስለተመታ ነው ወገኖቼ። ጆሮችን በዘፈን መደምደሚያ ስለተደመደመ ነው ምናልባት የናዚቃ ከጠራባችሁ አጠገቤ እንዲመዶሻ ምናምን ስላለን ተውት። እና ታዲያ ቅድም እንደነገርኳችሁ ለአንዱ ነገር ጆሮአችሁ ሲከፈት ለሌላኛው ነገር ጆሮአችሁ እየተዘጋ ነው የሚመጣው። ለዘፈን ስትከፍቱት ለፈጣሪ ድምጽ እየዘጋችሁት ነው ያላችሁት። ጥያቄው አንድ ነው። ምንድን ነው በህይወታችሁ ላይ የምትፈልጉት? ነው ያዝናናኛል፣ ምናምን። ይኸውላችሁ ወገኖቼ ለማዝናናት፣ ለማዝናናት እኮ ሰውን ልጅ የሚያዝናኑት ነገሮች እኮ ሁሉም መልካም እኮ አይደሉም፣ አይደል? እኔ አሁን ለምሳሌ የሚያዝናኑኝ ነገር ግን የማላደርጋቸው ብዙ ነገሮች አሉ። ልክ እናንተም እንደዛ እንደምትሉት ነገር እንዳላችሁ አውቃለሁ። ስለሚያዝናናል ብቻ የሆነ ነገር ማድረግ አለብን ወይ ነው ጥያቄው አይደል? ታዲያ ወገኖች፣ በጣም ማለት እንደ አንድ ኢትዮጵያዊ ወጣት፣ ወደ ፈጣሪ ለመቅረብ እንደሚጣጣር ወጣት፣ ይሄ ውጥንቅቱ የወጣውን አለም ትቶ አምላኩን ለመውደድ እንዲሁም ራሱ ላይ ለመስራት እንደሚጣጣር ወጣት፣ በጣም ከሚያሳዝነኝ ነገሮች ውስጥ ኢትዮጵያ ውስጥ በጣም ሰብስክራይበር ያለው ቻናል፣ የዘፈን ቻናል እንደወደ ታውቃላችኋል። እኔ ምናልባት እኔ አሁን ባለኝ መረጃ ማለት ነው። የበለጠው ሰው ካለ ምናምን ንገሩኝ፣ ችግር የለውም ግን የዘፈን ቻናል ኢትዮጵያ ውስጥ ደግሞ ሰብስክራይብ የሚባለው ማለት ነው። እና ሶስት ሚሊዮን እንደዛ አካባቢ ሰብስክራይበር አለው። ቀን ተኮ ነው ወገኖች፣ ይኸውላችሁ ሶስት ሚሊዮን ለዘፈን የሚሆን ሰብስክራይበር ከማግኘት ይልቅ ሶስት አባ አምላኩን የሚወድ ሰብስክራይበር ማግኘት እንዴት መታ አደለው ታዲያ? እስቲ እንያቸው። ይሄ ኢትዮጵያን አይደል መቼስ ያው ረዥም ጊዜ ነው በቴሌቪዥኖች ላይ ሲተላለፍ የነበረው ዘፋኞችን የማብቃት ዋነኛ ዓላማ ይዘን ተነስተን በየሀገሩ እንመጣለን፣ አገራችሁ ላይ ያላችሁ ዘፋኝ ለመሆን እያሰባችሁ ለመውጣት ስትጣጣሩ አጋነንት ወደኋላ ካስቀራችሁ እኛ ወደፊት እናወጣቸዋለን አይነት ይመስላል ወገኖቼ። እና በየሀገሩ እየመጡ ያው ድምፅ አለኝ የሚለውም የሌለውንም ማይክ እየሰጡ መልካም ነገር ከማስወራት ይልቅ ገላሽ፣ ጡትሽ፣ ወገብሽ ማስባል እንግዲህ ያው ወገኖቼ የተለመደ ነው። ረዥም ጊዜ ሆኖት አለው። ነገር ግን ሁሌ እንደምነግራችሁ ወገኖቼ ይብላችሁ፣ በዋናነት በዋናነት የሚሰራው እዛ ጋር ገንዘብ ነው ብያችኋለሁ፣ ገንዘብ እንደዚህ አይደል የሚባለው? ገንዘብ ወገኖች፣ ገንዘብ ነው የሚሰራ። ለምን አይገባችሁ ወገኖች እላቸው። የሆኑ ሰዎች ሲበለጽጉ፣ የሆኑ ሰዎች ደግሞ በዘፈን ወጥመድ ተጠምደው አላማ ቢስ ወጣት ይሆናሉ። ታዲያ አትሊስት እንኳን እናንተ እኮ ገንዘብ ብታገኙ፣ ዘፈን ሰምታችሁ ገንዘብ ብታገኙ፣ ቢያንስ እንኳን ያው ዘፈን ያው መስማት እኮ ማቆም ይፈልጋለሁ። ነገር ግን ጫለዋ ሽሮ መግዣ ምናምን እኮ ጠላላችሁ ግን ወገኖቼ ምንም ኪሽ ውስጥ ሳይገባ ከጭንቅላት ውስጥ ብዙ ነገር እየወጣ መንፈስ በጣም በብዙ ጨለማ ጣቢያዎች እየተደፋበት፣ አሁን እኮ ይዩት ራሳችሁን እስቲ ዘፈን የምትሰሙ ሰዎች ይዩት። ወገኖች፣ እውነቴን ነው የምላችሁ፣ መንፈሳዊ ልምምዶችን ማድረግ እኮ አትችሉም። በእውነት ነው የምላችሁ አትችሉም። ሀሳባችሁ መሰብሰብ አይችልም። እንዳልኳችሁ ደግሞ ዘፈን ብቻውን አይደለም ይመጣው። ዘፈን ሲመጣ ብዙ ከእሱ ጋር ተያያዥነት ያላቸው ነገሮች ይመጣሉ። በቃ ይሄ ሴሰኝነት ይመጣል፣ መጠጥ ይመጣል፣ ሱስ ይመጣል፣ ሴቶችን ማሳደድ ይመጣል። ምክንያቱም እዛ ጋ ጡቷ፣ ወገቧ ቀጭን ምናምን ስምን ቁጥር የግዙ ምናምን ሲል ሳይምጣ በቀኑ መጨረሻ መቼስ መላኩ ሚካኤል ትዛ አይልም የሴት ወገብና ክለብ ሄዶ ያዙ ይልቀቁኝ ማለት እንጂ የሴት ወገባ አካባቢ እየሄድክ ማለት ነው። እና ብዙ መዘዞችን አምጥቶብን ሲያበቃ ሳያበቃ የሆኑ ሰዎች ደግሞ በእኛ መሰቃየት ውስጥ ይሄ ሂድን የሆነ ሰፈሪንግ ማለት ነው ውስጥ ሳም ፒፕልስ አር ሜኪንግ መኒ ወገኖቼ ለዛም ይመስለኛል ኢትዮጵያን አሜሪካን ገብረ ጉራቻን አይድል ምናምን የሚባለው ማለት ነው። እና አይድል ራሱ ምንድን ነው የሚለውን እንመልከተው እስቲ። ትርጓሜዎቹን፣ ኢንተርናሽናል ትርጓሜዎቹን ልንገራችሁ። ና እንተረጉመዋለን ደግሞ በመንፈሳዊ ረገድ ማለት ነው። እንግዲህ አይድል የሚለውን ቃል ኦክስፎርድ ዲክሽነሪ ሲተረጉሞ አን ኢሜጅ ኦር ሪፕሬዘንቴሽን ኦፍ ኤ ጋድ ዊዝ ስሞል ጂ ማለት ነው። ጋድ ሲባል ያው ጣወት እንደማለት ነው። ዩዝድ አስ አን ኦብጀክት ኦፍ ይሏል ይሄ ማለት አይድል ወይም ደግሞ ያው በአማርኛ ቀለል ስናደርገው ጣኦት ማለት ነው። ስለዚህ ኢትዮጵያን አይደል ሲባል ምንም ይላጁ አታወሳስቡት፣ የኢትዮጵያውያን ጣኦት ማለት ነው። በቀኑ መጨረሻ ወገኖች፣ ጽንሰ ሀሳቡ ይህንን ነገር የጀመሩት ኢትዮጵያን አይደሉ የጀመሩ ሰዎች ዋነኛ ጽንሰ ሀሳባቸው አሜሪካን አይድል ምናምን ብለው ሲጀምሩ እዛ ቦታ ላይ የሆኑ ሰዎች ይመጣሉ፣ ታለንታቸውን ያሳያሉ። እንግዲህ በዘፈኑ ዓለም በነገራችን ላይ እንዲሳካላችሁ ድምፅ ብቻ አይደለም የሚያስፈልገው አይደል? አታውቁም እናንተ ራሱ፣ በጣም ብዙ ድምጽ ያላቸው ነገር ግን የት ቦታ ያልደረሱ ሰዎች አይ ሰው ስለማያውቁ እኮ ነው ምናምን። ሰው ማወቅም አይደለም በዋናነት የሚያስፈልገው፣ ምክንያቱም ከሰውም ጋር ተገናኝተው ብዙ ነገር አድርገው ፌል ያደረጉ በጣም በርካቶች አሉ። አንዳንዶች ደግሞ አይታችኋል አይደል? ድምጻቸው ማለት መጥፎ ላይሆን ይችላል፣ ግን እዚህ ግባ የማይባል ድምፅ ይዘው ዘፈን ግጥምና ዜማ ከሆኑ ቦታዎች እየገዙ አቀናብረው አውጥተው ሙሉ ምድሩ የነሱን ዘፈን ሲዘፍን ደግሞ ተመልክተናል። ይሄ አንድ ነገር ያሳያል ወገኖች፣ ከዘፈኑ አለም ጀርባ ሌላ የዘፈኑን አለም የሚያርገበግብ አንድ እጅ አለ ማለት ነው። ያም ደግሞ የአጋንንት እጅ ነው ወገኖች። ውጭ ላችሁ ከዛ አጋንንት ጋር ሰኪክ ካልሆናችሁ ማሚላይ ይባላል። በዚህ በምስራቁ አካባቢ ወገኖቼ የሆነ ሰው ተደጋግሞ እቃ ከገዛችሁ ማሚላይ ነው ትላላችሁ። ይሁላችሁ ወገኖቼ። ልክ ማኪያቶ አዛችሁ ስትጠጡ አማስላችሁ ስታበቁ ወተቱ ሻይ ውስጥ ሻዩ ወተቱ ውስጥ ስለገባ ወተቱን ስታወጡት ባይ ዲፎልት ሻዩንም ነው አብራችሁ የምታወጡት። ወይም ደግሞ ቡናዋን ዋቴቨር ማለት ነው። ለምን ስለተዋሃደ። ልክ እንደዚህ ወገኖቼ ይሁላችሁ። ዘፋኝ ሆኖ ከአጋንንቱ ዓለም ጋር ኮኔክሽን የሌለው ሰው የለም። እዛ ጋር መጥተው እኔ ያላችሁ በመንፈሳዊ ወቴ ረገድ ምትአያሉ ያው አበሻ ለመሸወር መቼስ ቀላሉ ወገኖቼ፣ ይቅርታ እንደዚህ ስላችሁ፣ ቀላሉ እኛ ጋር መተቆ። ኢትዮጵያውያን ሃይማኖተኛ ከመሰልክ ትንሽ የሆነች መላ ነገር ለሆነ ሰዎች ምገጭ ምናምን አይነት ከሆንክ ለምን እንትን አትሆንም? ማነው ክፉ ሰው? ማን ጥራልኝ በእናትህ፣ አንድ ሰው ብቻ ቨር። ያን ሰው እንኳን ብትሆኑት ወገኖቼ፣ በቀኑ መጨረሻ አበሻ ልቡ ይራራላችኋል። እውነት ነው ያው ለነገሩ ምናምን ነው የሚለው የኛ ሀገር እዚህ፣ ያው ያው ስለሆነ ማለት ነው። ሌላኛው የአይድል ትርጓሜ ወገኖች እንግዲህ፣ ከዚህ በኋላ ዘፈን ውድድሮች ምናምን ስታዩ እኔ ትዝ እንድላችሁ ነው፣ ከዛ ዘግታችሁ የሆነ መንፈሳዊ ነገር እንድከፍቱ ወይም ደግሞ የምትሄዱበት ቤተ እምነት ካላችሁ ሄዳችሁ ያቆማችሁትን የፈጣሪን ፊት መፈለግ እንድትጀምሩ ነው የኔ ዋነኛ ፍላጎት። እንደዚህ ይለዋል፣ አን ኢሜጅ ኦር ስታቹ ዳት ኢዝ ሪጋርድድ አስ ኢኳል ቱ ኦር ግሬተር ዳን ጋድ ይላል። ይህ ማለት ምስል ምስል ሊሆን ይችላል የሆነ ሰው ሊሆን ይችላል አካል ሊሆን ይችላል እቃ ሊሆን ይችላል። ከአምላክ ከፈጣሪ ጋር እኩል የሆነ በእናንተ ህይወት ውስጥ አንዳንዴም ደግሞ ከፈጣሪ የበለጠ የትኛውም ነገር ጣዖት አይደለው የሚባለው ማለት ነው። እና በጣም ያስገርመኛል የእኛ ሀገር ህዝብ ራሱን የሚያስበው በጣም ብዙዎቻችን። እንግዲህ ይህንንም ስናገር ከትልቅ ይቅርታ ጋር ነው ወገኖቼ ሁላችንም ራሳችንን ስናስብ በጣም መልካም ሰዎች እንደሆንን ፈጣሪን የምንወድ ሰዎች እንደሆንን ለማንም እንደማንሰግድ ከአምላካችን ውጪ ሌላ ወርሺፕ የምናደርገው አካል እንደሌለ ነው ምናም ነው። ነገር ግን ወርሺፕ ምንድን ነው? አምልኮ ራሱ ምንድን ነው? ለሆነ አካል ስለተንበረከክ፣ ስለ ሰገድክ ብቻ አመለከው ማለት ነው። ወርሺፕ የሚለውን ትርጓሜ እንመልከትና ማን ማ እያመለከ ነው የሚለውን እናንተ ትፈርዳላችሁ። ዎርሽፕ ወይም ደግሞ አምልኮ የሚለው ትርጓሚዎቹን ልንገራችሁ። ፊሊንግ ኦር ኤክስፕሬሽን ኦፍ ሪቨረንስ ኤንድ አዶሬሽን ይሏል። እንግዲህ ትርጓሚውን እንደነገርኳችሁ ያለ አስተማሪ ዲክሽነሪ ያነበባችሁ ታግዙኛላችሁ ኮሜንት ላይ። ቱ ዎርሽፕ ኢዝ ይላል ማምለክ ማለት ሾው ኤ ሎት ኦፍ ላቭ ኤንድ አዶሬሽን። ማምለክ ማለት ለምታመልከው አካል አዶሬሽንና ፍቅር ማሳየት ነው። አዶሬሽን ማለት መውደድ ያለበት አክብሮት፣ አክብሮት ሳይሆን አክብሮት ማሳየት ነው ነው። ታዲያ የምናመልካቸው አካላት ሪሊጂየስ ብሊፎች ወይም ደግሞ ሃይማኖታዊ እምነቶች፣ አምላኮች እንግዲህ፣ አምላክም ሲባል አንድ አምላክ ብቻ አይደለም ያለው፣ በጣም ብዙ አምላክ አማልክት አለ። እንግዲህ ትክክለኛው አንድ ቢሆንም ማለት ነው። ን ፒፕል ካን ወርሺፕ አዘር ፒፕል ን ቲንግስ ቱ ይላል። ይህም ማለት ሰዎች ሰዎችንና ሌሎች ነገሮችንም ሊያመልኩ ይችላሉ። ወገኖች የውላችሁ? አንዲትን ዘፋኝ የሆነ ሰው አደንቃለሁ ሲል እኔ ኢትዮጵያ ውስጥ በጣም እደንቃለሁ ሁልጊዜ ማለት ነው እና በስማ ምትናን በጣም ነው ማደንቃት። ለምን ሲባል ዘፋኝ ስለሆነች። ለምን ሲባል ዘፈኗ ያንተን ህይወት ስላበላሽ ነው የምታደንቃት። አይ ድምጿ ይመች ተወሱን፣ ዝም በለ አታወሳስበው። ድምጿ ስለተመቸም ዘፈኗ ከሌሎች ሰዎች ስለተለየ ምናምን አደለም ያደነቃት። እሷ የወረወረችው ይሄ የማጥመጃ ገመድ በቀኑ መጨረሻ አንተ ህይወት ላይ መጥቶ አረ ደቡች ይበናት ይል አንተ ህይወት ላይ መጥቶ ያበላሸውን ነገር ነው የምታደንቀው ወይ ነው ወገኖች የራሳችሁን ተመልከቱት ስሜታችሁ የቱ ጋር ነው ሀ የሚሆነው ፈጣሪያችሁ ጋር ነው ወይስ የሆነች ዘፋኝ አቅም መስኳሉ ጠላ በመርዝ ምናም ስትለው ነው። አንዳንድ ሰዎች እኮ የምትሰሟቸው ዘፈኖች ራሱ ወገኖች ለጆሮ ራሱ ስቅጥጥ የሚሉ እኮ ናቸው። አያው አርት አደለምን አርት ወገኖች፣ አጋንንት ነው፣ አርት አደለም ይሁላችሁ ወገኖቼ። በሳይኮሎጂ ውስጥ ሲደብልዩኤስ እና ሲኦዲ የሚባሉ በሽታዎች አሉ። አብሪቬሽን ነው እንግዲህ ይሄ ምጻረቃለ የሚባለ ሲደብልዩኤስ ማለት ሴሌብሪቲ ወርሺፕ ሲንድረም ወይም ደግሞ ሴሌብሪቲ ኦብሴሽን ሲንድረም ይባላል። ሲሪየስ በሽታ ነው ወገኖቼ። ታዲያ ወገኖቼ ቀጥዬ የማሳያችሁ አንድ ቪዲዮ አለ። ኢትዮጵያ ውስጥ ዘፋኞች ሲመለኩ ማለት ነው፣ ሲሪየስሊ ሲመለኩ፣ ሜንስትሪም ሚዲያዎችም ደግሞ እንደ ትልቅ ነገር በጣም ዋው ምናምን ብለው ሲያቀርቡት። እንደ ነገርኳችሁ፣ ምናልባት ሰዎቹንም ሚዲያውንም የማጥቃት ፕላን የለንም ብያችኋለሁ። ነገር ግን አንዳንድ የተበላሹ ነገሮች መስተካከል ካለባቸው አንዳንድ እንደኛ አይነት ሰዎች ሊናገሩ ይገባል። የምትሰሙ ደግሞ እናንተ አላችሁ። ቪዲዮን ላሳያችሁ፣ የሰዎቹን ምናልባት ፕራይቬሲ ለመጠበቅ ያው ዩቲዩብ ላይ አለ ቪዲዮ። ነገር ግን ላላያችሁት ሰዎች የእናንተን አይምሮ ለመጠበቅ የሰዎቹን ፊት ብለር አደርጓለኝ። ነገር ግን አንድን ዘፋኝ በምን መልኩ ሲያመልኩት እንደነበረ እንግዲህ ተመልከቱት። ለአብነት ያክል እንጂ በጣም ብዙ ነገሮችን ማንሳት እንችላለን። ከዚህ ጋር ብዙ ጉድ ስላለ ማለት ነው። ተመልከቱት። እዛ ግቢያቸውን ዘፈናቸውን እናያለን። እንደ ሌላ ነገር ነው ውስጥ እየተፈጠረ ሄደው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 አሁን አርፌ ወደ ስራ ሄዳለሁ። እንደሰማችሁት እኚህ ሰው የሚያወሩት ስለ ንስሐ አባታቸው ወይ ወደ ፈጣሪ ስላስጠጋቸው አንድ ግለሰብ ሳይሆን ስለ ዘፈነ ሰውና በእሱም ምን ያህል ኦፕሰስት እንደሆኑ ነው የሚያወሩት። ከዛም አልፎ ተርፎ የቤታቸው ግርግዳ በልጆቻቸው ፎቶ ሳይሆን በዚህ ዘፋኝ ተጥለቅቆ እንመለከተዋል። ይህ አምልኮ ካልሆነ አምልኮ ምንድን ነው? ፈጣሪ ረድቶኝ እንግዲህ ሁሌም ነግራቸኋለ ጓደኞቼ ስለ ጥላሁን መተንፈስ እፈልጋለሁ፣ አንድ እንትን ባገኝ ብዬ ሁሌም ነግራቸዋለሁ። ታውቃላችሁ ቤተሰቦችን ዘመዶችን ሁሉ እንኳን ደስ ያላችሁ። እኔም በጣም በጣም በጣም በጣም በጣም ደስ ብሎኛል። እንደዛ ደስ ብሎኛ አውቅም ስለሆነ ነው የምነግራችሁ። ይህም ወንድማችን ወንድነቱን አልፎ ትልቅ ሰውነቱን አልፎ እምባ ከአይኑ ሊወርድ የቻለው የሚያውቀው ወይም ደግሞ ያሳደገው አባቱ ሲወሳ ሳይሆን በዘፈን ዓለም ውስጥ የነገሰው ብዙዎችን ስለማረከውም ስለዛ ዘፋኝ ሲወራ፣ በሕይወቴ እንደ ዛሬ ደስ ብሎኝ አያውቅም ብሎ በዚህ መልኩ ሲያለቅስ ተመልክተነዋል። ይህ አምልኮ ካልሆነ አምልኮ ምንድን ነው? እንግዲህ እንደተመለከታችሁት ነው ወገኖቼ፣ ሰዎቹን ፐርሰናል የማጥቃት ፕላን የለንም። ደጋግሜ የምነግራችሁ ፐርፐዝሊ ነው በነገራችን ላይና፣ ነገር ግን የሆነ ሰው በዚህ ልክ ለመከበርና በዚህ ልክ ለመመለክ ወገኖቼ፣ ወርሺፕ እንግዲህ ምን ማለት እንደሆነ ቅድም ነግሬያችኋለሁ። ለመመለክ ምን ሰራ ሲባል ዘፈነ። ጉድ አይጉድ አላበሽ። እንደ ወንድም ልመርቃችሁ ታላላቆች የሆናችሁን አክብሬያችሁ ታናናሾች የሆናችሁ ደግሞ እንደ ወንድም አሜን በሉስቲኝ ኮሜንት ላይ ወገዶቼ፣ ይሄ አመት ከማለቁ በፊት ብዙ ከያዘን ወጥመድ ተላቅን ፈጣሪያችንን የምንናፍቅበት ወደ ራሳችን የምንመለስበት አመት ይሆንልን። እስከዚህ ድረስ ከቆያችሁና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደግሞ ይህም ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ ሌሎች ጋር እንዲደርስ እናድርግ። በቀጣይ ቪዲዮ እንገናኛለን። አወዳችኋለሁ።